ሄሎ፣ ኢትዮ ሰዳት አረቢያ መጅልስ? አዎ ነው። ምን ልታዘዝ? አድራሻቸው የት ነው? አድራሻችን ቤተ ልቢ ጫፎቅ ጀርባ። አውቀዋለሁ፣ መጣሁ። ምን ላሳይሽ? ባለቤት እኮ ከኢትዮ ሰዳት መጅልስ ውጭ እንዳታዥ ብሎኝ ነው። ምን የተለየ ነገር ኖሯችሁ? ልዩነታችንን ናይና ላሳይሽ። ተጨማሪ ምርቶቻችንን ለማየት ወደ ሌላኛው ብራንቻችን መሄድ እንችላለን። አልጋም፣ ቁም ሳጥን፣ እሽን ካቢኔት ትሰራላችሁ? አሁን ሰራለን ለዛውም ጥራትና ጥንካሬ ያላቸው ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር። ወይ ዋአሌይኩም ሰላም ወረህመቱላሂ በረካቱ። እንዴት ነሽ? እኔ ደህና ነኝ አልሐምዱሊላህ። ምንባክሽ? ረመዳን አለቀብን ሳንጠቀምበት። የዘንድሮማ በጣም ነው የሚገርመው፣ በጣም ፈጠነ ነው። ያው አልሐምዱሊላህ። አዲስ ቤታችን አሪፍ ነው። አው ሰፊ ነው። ደስ ይላል። አሪፍ ነው። የኪራይ ቤት ሆነ እኮ የራስ ቤት ሆነ የምንሄደው እኔእንጃ እኔ ብዙ ልዩነቱ አልታየኝም። የኪራይ ቤትም ሆነ የራስ ቤት ዱና የራሱ ኪራይ አይደለች። አንድ ቀን ጥለናት መሄዳችን አይቀር፣ ዘላለም አይኖር። ባሊ መጣ። ውይ አንች ልጅ ደግሞ እኔ ረመዳን አለቀቤ ብዬ ጨናንቃለሁ? አንቺ ሳምቡሳ ሳሰራ መብራት ጠፋብሬች ተጨናንቂያለሽ እንዴ እያለቀ እኮ ነው። ኢባዳ ብሰሪበት አይሻልሽም ሳምቡሳ ምናምን እያልሽ ከምትርመጠመጭ ምን ንክቶሻል? ሳምቡሳ እኮ ባዘቦት ቀን መብላት ይቻላል። ባልየ መጥቷል። ቤልግባ በኋላ ንድዋ ውለል

ከማን ጋር ነው የምታወራው? ከዛች አድርግ እህት ጋርና ሌላ ከማን ጋር አወራለሁ? ኧረ ትገርማለች። እኔ ረምዳን አለቀብን ብዬ እጨናነቃለሁ፣ እሱ አውይ መብራት ጠፋብኝ ሳምንት ጉዞ ቀን እንዴት ነበር የሄድክበት? ተሳካ ምንም ይሳካ ነገር አለ? ምንም አዲስ ነገር የለም። አዲስ ነገር የለም፣ የሚሳካ ነገር የለም፣ ምንም የለም። እሺ እንደ ያለ ማለት ጊዜ ይሳካል።

በኪራይ ቤት ነው ያለ ነው። በሌላውም በሌላውም ደስተኛ ምን ያው ደስተኛ ነው። ዱንያ እኮ ናት። ያንን ያሸንቀናል። ዱንያ ስትኖር ደግሞ መፈተን ግድ ነው። አንዳንዱ በሪዝቅ ይፈተናል፣ አንዳንዱ በልጅ ይፈተናል፣ አንዳንዱ በሚስት ይፈተናል፣ አንዳንዱ ደግሞ በባል ይፈተናል። በቃ ዱንያ ማለት እኮ እንደዚህ ነች። ዱንያ ማለት የፈተና ሀገር ነች። እና ደግሞ ሞክራቸዋለሁ ብሎናል። አደለም እሱ ወደደው መውደድ ነው እንጂ ለምን እንደዚህ አላደረገልንም፣ ለምን እንደዚህ አላደረገልንም ምናምን ብለን መጨናነቅ ያለብን አይመስለኝም። የመጣውን በጸጋ መቀበልና መፍትሄ የመፈለግ ብቻ ነው። መጨናነቅ ትርፍ ነው። እሱ ባለው ጊዜ ሚ በሚስት እንኳን አልፈጠነኝም እርግጠኛ ነኝ። አንቺ እኮ በጣም ምርጥ ሚስት ነሽ፣ ትጠናትላይለሽ እንደ አንቺ ብቻሽን አስር ሚስት ነሽ። አስር ሚስት ነሽ። ገባኝ፣ ገባኝ፣ ገባኝ። ይዘሽ ነው። ምን አዲስ ነገር አለው?

ያኔም እኮ ቢሆን አስር ሚስት ነሽ እያለ ያን ያህል ካለ ከጀርባ ያለ አስራ አንደኛ ሚስት ማሰቡ አንድ ሚስት ነሽ ቢለኝ እኮ ሁለተኛ ማሰቡ ያን ያህል ይገርመኝ ይችል ይሆናል። ነው። ሁሉም ነገር ዝግትግት ብሏል። እስኪ ዱአ አድርጉልን፣ ዱአ አድርጉ። በዱአ አይፈታል ብለህ ነው ዱአ አድርጉልን፣ እቤትም ዱአ አድርጉ ነው። እስቲ ዱ አርግልኝ ይሄ በቀላሉ አይደለም የያዘኝ ምን አልከኝ ዘካ ወይ ዘካ ከምኑ ላይ ነው የማወጣው እንዴ ያለውበት ሁኔታ አልተረዳሁም እንዴ ምን እንዳለ ምን ምን አለው ብላል ዝም ብዬ እኮ ነው የቆምኩት ቶ እባክህ ዱ ከምር ነው። አረ አረ አረ ወናቴን፣ ድህነት ከራይ ላይ የሚያነሳልኝ ከሆነ ለምን አስር አላገባ አስር ለምን አላገባ? አይኔን አላሽ እኔ ድህነት አልወድም። ታቃለ ዘሎ እኮ ነው የተከመረብኝ። በጣም ነው የምፈራው። እንግዲህ የምትፈራው ነገር ያቀጥ እኔ አረ ከምሬ ነው እኔ ማለት እኔ ድህነቴን የሚያነሳልኝ ከሆነ እውነቴን እንዳልከው ከሆነ ርዝቅ የሚያመጣ ከሆነ አስር አስር ባገባ ነው ይሆናል በጣም ደስ እያለ። እንዴ ከድህነት የሚብስ ነገር አለ እንዴ እሱማ ልክ ነው። ቤት ያለው ነገር ትንሽ ያስቸግራል። አገር ጥዬ ካልሆነ ይሆናል ብለ ነው። ቤት ያለው ነገር ትንሽ ያስቸግራል። እሱማ ልክ ነው። ወንድ ልጅማ ተስፋ ቆርጥ ኮስተር ማለት ነው። እስቲ ይሁን። አንተ ያልከው እውነት ከሆነ አደርጋለሁ አደርጓለሁ። እስኪ ዱአ አድርግልኝ። ለማንኛውም ጥብብ ብሏለች። አሁን ሰሞኑን ያለችው ነገር ያው እንደምታውቀው የዱአ ወቅት ነው። እኔ ዱአው ምንም ሊገራልኝ አልቻለም። በተለያየ ነገር ዱአ አድርግልኝ እባክህ። እንሞክረዋለን። እሺ ምንድን ነው ለተ እንዳለው ርስቅ የሚያመጣ ከሆነ ተጨማሪ ማግባት ጉዳት

እ ዛሬ የሆነ ሰው ደወለና ስናወራ ምን የመሰለሽ፣ ዘካ ከላይ ነው ሰው እንግዲህ ዘካ እንዴት ነው አለኝ። ምን ከምኑ ላይ እናወጣለን? በአፍጥኝ መደባት ነገርኩት። ማለት ያው በመጠር መሰረት ምን እንዳለኝ፣ ታዲያ ጋ ምናላይ መሰለሽ እንደዚህ ረስክ ሲጠብ፣ ረስክ ጠበብ ሲልባቸው አግቡ ተብሏል። ማግባት ጥሩ ነው። ረስክ ሲያጥራቸው ገረመኝ። ሪዝቃችሁ ገንዘባችሁ ሲጠፋ ችግራችሁ በማል የሚል እኔ ሰምቼ አላውቅም። እኔ አላውቀውም። ማስተዳደር ስትችሉ ሪዝቃችሁ ሲሰፋ ሌሎችን ለማገዝ እኩል ማስተዳደር፣ እኩል መውደድ ስትችሉ ነው አድ የሚለው እንጂ አንተ እንዳልከው ሲጀግራቸው አሁ ምን ልስለብሰ የሌላት እኔና ታዲያ ገንዘቤ ጠፋህ፣ ገንዘቤ ከእኔ ሸሸ እያልክ ሪዝግ ያመጣልኛል ብለህ እንደ መፍትሄ ስታመጣ ምን ልበል እኔ? ዋ ነገሩን ምንድን ነው እኔ በምን ልታገባ ማስተዳደር ትችላለህ? አሁን ገንዘብ ከኔ ጥሎ ሸሻ። አሁን እንደገና እንደዚህ አይነት አዲስ አለው እንደዚህ

አሁን ይህን ያህል የሚያማርረው ህይወት ውስጥ ነው ያለው? የድህነት አዘቅት ውስጥ ነው ያለው? እስኪ አሁን አንተ አሁን ምን አጥተህ ነው እንደዚህ የምትሆኑ? ምን በላው አጣን? ምን ጠጣው አጣን? የቤት ኪራይ ከፍለህ መኖር እየቻለን ነው። ለምንድን ነው የምታማርረው? ነው ተንቀሳቀስበት መኪና አለ። እኔ ሊገባኝ አልቻለም። ያንተ ነው ማማርህ። ይህን ያህል ምን ነው እንደዚህ ይህን ያህል የምታማርረው? ነው እንጂ የምንቀሳቀስበትን መኪና ካላጣው የተቸገርኩ አይመስልሽም ማለት ነው። እኔ እንደዛ ያልኩ አይደለም ግን ከኛ በታች ያሉ ብዙ ሰዎች አሉ እንዴ የሚተኙበት አተው እኮ በላስ ቤት የሚኖሩ ሰዎች አሉ ለምድ የቤታቸዎችን ማታይ ዋንተ ስትይ የሆነ በጣም ጭንቀት ውስጥ ነኝ በጣም ከባድ ችግር ውስጥ ነኝ ወደ ድህነት እየተወረወርኩ ነው በሰውዳ ተከብቤያለሁ ከጓደኞቼ በታች ያሉ ዙሪያ በዕዳ ተከቧል ዕዳ በዕዳ ነኝ በሽርፍራፊ ገንዘብ ነው እየተጠቀምካለሁት አለቀብኝ አላለቀብኝ እያልኩ እየተጠቀምካለሁት ሁኔታ ያታይሽም እንዴ ሱማ እያየሁት ነው መፍትሄው ግን ያ አይደለም ነው እያልኩ ያለሁት መፍትሄው ያንተ መናደድ ያንተ መበሳጨት ያንተ ማማረር አይደለም ምንድን ነው ዱዓ ታገዝ ዱዓ አድርግ አላህ የተሻለ ርዝቅ ይሰጠሃል ያ ረቢ እንዲሁ የተሻለ ርዝቅ ይስጣል እንዲሁ ከበፊቱም የተሻለ ርዝቅ ይስጣል እያሹፍብኝ ነው ለምንድን ነው የማሹፈው ዱዓ እያደረግኩልህ ነው እንጂ እንጂ መፍትሄ ነው ከዱዋ የበለጠ መፍትሄ አለ? እስኪ ንገረኝ፣ ከዱ በላይ ምን መፍትሄ አለ? አንተ መፍትሄ እየፈለግ አይደለም ያለው፣ አንተ ህዝብ መብለ ጭንቀት ወይ ያለው ችግሩን እያዳመጥከው ነው ያለው። መፍትሄው ዱዋና ትዕግስት ብቻ። ሰው በጣም አዘግቶ ሲገባ ታገስ። ሌሎች መፍትሄ ከሌለሽ ዘመባይ ታዲያ ለምን መፍትሄ አለ? እስኪ ንገረኝ። መጨነቅ፣ መጠበብ፣ መረበሽ ነው መፍትሄው? ሌሽ አንድ ልንገርሽ። አንቺ ሌላ መፍትሄ ከሌለሽ አትበሳጭ። ይሄ ታገስ ምናምን የሚለውን ነገር ተይ። እንዴት ብዬ ነው የምታገሰው በዚህ ሁኔታ? እሺ ባትታገስ ምን ታመጣለህ? ምንም ባላመጣስ፣ ታገስ የሚለውን ተይው። ምን የተቀየረ ነገር አለ? ባይቀየርስ፣ እንዴት አድርጌ ነው የምታገሰው? ትጎዳለህ። አንተ ጤናህ ነው የሚስተካከሉ እንጂ ምንም ነገር ታገስ። ከጠብክና ድዋ ካልክ ግን እኔ ድዋ ድዋ ትበኝ። በቃ ታግሻለሁ። ከዚህ በኋላ የምታገሰው ነገር ሉ። አንቺ መፍትሄ ይሄ ነው ሌላ መፍትሄ የለሽም። ታገስ ታገስ ታገስ ምንድን ነው አንቺ? አንድ መፍትሄ የሚሉ ሽፊጋ ትሆኛለሽ፣ አንቺ ለመፍትሄ ትሆኛለሽ። እንደሚያደርግህ የገንዘብ ማጣት ብቻ አይመስለኝም። ሌላ ጉዳይ ከሌለ በስተቀር ገንዘብ አጣሁ ብለህ ይህን ያህል እንደዚህ አትሆነ። ለነገሩ ሰዓቱ ላይ ተጠደቃላ። ይኸው መቼም አይገባም። የምን ሰዓት ነው? ወዴ ነው? ጨርሻለሁ ይሄ ነው መፍትሄው። ዱአ ነው ብያለሁ። አልቀበልም ብላል አይደለም? በቃ ጨርሻለሁ። መፍትሄ ብዬ ማቀርበውን በሙሉ ዕድቅ እያደረክብኝ ነው። ዱአ ነው መፍትሄው ብያለሁ። ዱአን አድርግ። ይሄን መፍትሄሽ፣ ከዛ በቃ የለሽም። ስለዚህ በኛ ንጉስ ነው የምንለው፣ በምክንያት ነው። ምክንያቱን ከጠየቁን ደግሞ ለእርሶ ለውድ ደንበኞቻችን ላይን ሳቢ የሆኑ በጥንካሬም በውበትም ወደር ያልተገኘላቸውን የአሻንፎም ምርቶች በፈለጉት ከለርና ዲዛይን አዘጋጅተን በመቅረባችን ነው። አሻንፎም ሙሉ በሙሉ በቦንድድ የተመረቱ ሶፋዎችን ወይም ደግሞ የአረቢያን መጅሊስ እጅግ ያማሩ አልጋዎችን አሊያም የቲቪ ስታንዶችን፣ ኮርነር ብፌና፣ ድሬሲንግ ቴብሎችን እጅግ ያማሩ መጋረጃዎችንና ሌሎች ምርቶቻችንን ኪስን በማይጎዳ ዋጋ አዘጋጅተን አቅርበንልዎታል። አሻንፎም ልብ ይበሉ ምርቶቻችንን ከኢትዮጵያ ውጭ ሆናችሁ ሀገር ቤት ላለ ለቤተሰብ፣ ለዘመድ፣ ለልብ ጓደኛ እንድንልክላችሁ ከፈለጋችሁ ያለምንም ማጉላላት የዴሊቨሪ አገልግሎት እንደምንሰጥ ስንገልጽ ታላቅ ደስታ ይሰማናል። በምርቶቹ ጥራት የማይደራደረው አሻንፎም ከአራት ዓመት ዋስትና ጋር ምርቶቹን ለገበያ ማቅረቡ ምርቶቹን ምን ያህል በጥራት አምርቶ ለእናንተ ለውድ ደንበኞቹ ማቅረቡን ያሳያል። ጎራ ብለው በአካል ያረጋግጡ። አድራሻዎቻችንን ከጠየቁን ደግሞ ናሽናል ኤዜድ ሕንፃ አንደኛ ፎቅ ሳርትራ ግንብ አክሲዮን ሕንፃ ሲብሎቅ አመዴ ከቤንዚን ማዲያው ፊት ለፊት ያገኙናል። በስልክ ቁጥሮቻችን ሊደውሉ ከፈለጉ ደግሞ በ0937 1106 09 ወይም ደግሞ በ0799 1106 09 አዲስ አበባ ላይ ጎራ ካሉ ደግሞ ቤተል በ0908 35 55 55 ወለቴ በ0908 04 42 ሰባን አሻንፎም ብለው ቢደውሉ ያገኙናል። አሻንፎም በጥራቱ የማይደራደር